ማሮቼ ፍቅሮቼ፣ በጎቼ፣ የእኔ አሽቃባጮች ሰዎች፣ በየኮመንት በየምኑ እኮ አይፈልጋትም፣ እሷ አረጀችበት፣ ቻሩ ውጊት፣ እሱ ወጣት ነው እያሉ እኮ ነው። ወጣት ነኝ አሽኮር መመኝ እንደ ሴት ምናምን ማለት ሼፓም አድርጎ ሰርቶኛል። እንደ አንቺ ሼፓም አይደለሽ። ነኝ፣ አረ ነኝ። ግን አልባልም ብዙም። ግን አንድ ቀን እዚህ ጋር ቦርጬን አጥፍቶ የእኔ ቆንጆ ቴንኩን እዚህ ጋር እንዲህ ስም ነግሬሻለሁ። አደረገኝ። እኔ አስቃቸዋለሁ

እኔ ሀያ አምስት ዓመት ሞልቶኛል። ከየዛሬ ሁለት ሳምንት ሀያ አምስት ዓመት የሞላኝ እና በጣም ደስ ብሎኛል። 25 ዓመት ስለሞላው ስለሞለው ሀያ አምስት አመት ሙሉ የያዝኩትን ድንግልናዬን የሚቀጥለው ሳምንት ልሰጠው ነው እና ብሎ ጋለኝ። አንድ ወሬ እንዳታወሩ ከዛ ያመሰግናለሁ። እና በጣም ደስ ያለኝ ነገር ሞር ምንድን ነው አንደኛ እምሰጠው አሰጣጥ ሁለተኛ ደግሞ በቃኝ። ምክንያቱም እኔ እየቀን ነው መጣው አሁን እነ ፍሬዲዎችን በ13 ዓመታቸው ነው ያጡት። ኤርሚ እንኳን ትንሽ ሄድ ብሏል፣ በ20 ዓመቱ ምናምን ያጣው ጆሲ በዘጠኝ 9 ዓመቱ ጆን ዳንኤል በሰባት 7 ዓመቱ ነው ያጣው ምናምን። እኔ ግን እስከዛሬ ይዤዋለሁ። እንደውም ስዘፍን ነበር ዘፈቅልን ስዘፍንላቸው ነበረ እነዚህ እነዚህ የማይነኩ የእኔ አካል ናቸው እነዚህ እነዚህ የማይነኩ የእኔ አካል ናቸው፣ ግን ከነካኸኝ ለአባካና ለአባቴ እናገራለው፣ ኦቂ ሺ እያልኩ ነበረ 25 አመት ሙሉ። ስለዚህ አሁን ይበቃኛል። አይ በቃ ለነገራችሁ ነው። ዋናው ሐሳብ አሁን በጨርሻለው። በሬ አጠርቀጠን ያለው በሬ ነው። ስማ ጥያቄ ይቻላል?

እንደነሱ እንደነሱ አተራማሽ አተራማሽ እንደነሱ ይላል እንደነ ናሆም ኖ አይ ቤታዮ የሚያወሩ ሰዎች የሚያወራ ሰው እኮ ምንም ማለት ነው ነው

ሰሚው እሺ፣ በተራ በተራ ነው። እንት አንቺ መጀመሪያ እኔን ታስቂኛለሽ። ብሩክ የሆዲ ጎራኔ ያስቃልሽ? እውነት ነው እሺ

ድምፅን ቀይረው እኮ። ቆይ እሽ እዛ ጋ ለል እንትኑ ጋ ነክተ ቀይረው፣ ችግር የለው በልሽ። በል በድምፅ